አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ ሁላችሁንም። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቶች፣ መልካምነት ለራስ ነው። ውድ ሀገር ልጆች ሀገራችንን አላህ አሰላም ያርግልን፣ ወቶ ከመቅረት ፈጣሪ ይጠብቀን እያልኩኝ ዛሬም በአዲስ ርዕስ መጥቻ አለሁ። እሱ ምንድን ነው? ብዙዎቻችን ጋር የሚገኝ ወላኪን ግን ጥቅሙን የማናውቀው አብሽ ይሆናል ማለት ነው። አብሽ እኔ ያው አልባልታ ነገር ሳይሆን እራሴ እየጀረኩት እራሴ እየጠቀመኝን ነገር ማከፍላችሁ ማለት ነው። ተጠቀሙበት። አብሽን የማያውቅ መቼም የለም። የአብሽ አስር የጤና ጥቅሞች። አብሽ ለጤና ምን ያህል ጠቃሚ እንደሆነ ያውቃሉን? ለልብ ድካም፣ ለደም ግፊት፣ ኮሌስትሮል ለመቀነስ፣ ለጨጓራ እና በስኳር በሽታ ለሚሰቃዩ ፍትሁን መድኃኒት ነው። ገና ለወለዱ እናቶችም የጡታቸውን መጠን በተወሰነ መልኩ በመጨመር ጠቀሜታ አለው። የስኳር በሽታን ለመቆጣጠር ይረዳል። አብሽ የደም ውስጥ አብሽ ደም ውስጥ የሚገኘውን የስኳር መጠን በመቆጣጠር ኢንሱሊን መቋቋምን ይቀንሳል። የልብ በሽታ ያስወግዳል። የልብ ጉዳት ለመከላከልና ኦክሳይደንቲቭ ውጥረት ለማስወገድ ይረዳል። የወር አበባ ቁርጥማትን ያስታግሳል። አብሽ ከቁርጥማት በተጨማሪ ራስ ምታት ማቅለሽለሽ እና ድካምን ለመቀነስ ይረዳል። የወተት የጡት ወተት ምርትን ያሻሽላል። አብሽ ፓይቶስትሮጅ የተባለ የወተት ምርትን የሚጨምር ውህድ ስላለው ለሚያጠቡ እናቶች ይረዳል። የአስትረስ ህመም ለመቀነስ ይረዳል። አብሽ አንቲ ኦክሳይደንት እና አንቲ ኢንፍላሜትሮ ባህሪያት ስላለው በአርስትሬስት የሚመጣን ህመም ለመቀነስ ይረዳል። የምግብ መፈጨት ችግር የምግብ መፈጨትን ችግር ይረዳል። የሆድ ድርቀትና ከጨጓራ መቆጣት የተነሳ ለሚከሰት የምግብ መፈጨት ችግር ለመከላከል ይረዳል። ጸረ አንጀት ጸረ እርጅና ጥቅም አለው። ለቆዳችን አስደናቂ ጠቀሜታ ያለው ሲሆን የእርጅና ምልክት እንዴ የቆዳ መጨማደድና ና ቀጫጭን መስመሮችን ያስወግዳል። ብጉሩን ለመፈወስ አብሽ አንቲ ኢንፍላማቶሪ እና ጸረ ባክቴሪያ ባህሪያት ስላሉት ብጉሩን ለመከላከል ይረዳል። ቆዳን ለማርጠብ የአብሽ የሚሞለጨላጫውን ባህሪ የደረቆ ቆዳችን በማስወገድ ቆዳችንን እን እንዲረጥብ ይረዳናል። ውድ ቤተሰቦቼ አብሽ እጅግ እጅግ እጅግ እጅግ ተነግሮ የማያልቅ ጥቅም አለው። ሀቂቃ ማለት ነው፣ ሞክሩት። ለምሳሌ አሁን ግብፃውያን ወይም ኢጂፕቶ ኢጂፕቶች ምግባቸው አብሽ ነው፣ በብዛት ማለት ነው። የመኔዎችም እንደዛው፣ ግን እሱ ትንሽ የሚከብደው ጠረኑ ነው። ከዛ በተረፈ አብሽ አፍልታችሁ በሻይ መልክ መጠጣት ውፍረትን ለመቀነስ በጣም ይረዳል። ግን ሽታው ነው ትንሽ የሚከብደው። ሁለተኛ ነገር ደግሞ መወፈር ለሚፈልግ ሰው ዱቄቱን ዘፍዝፎ አድሮ፣ ከዛ ጠዋት ውሃውን በማፍሰስ ከታች ያለውን እሱን በስኳር በመምታት ወይንም በማር መጠጣት ይህን መቼም አላውቀውም የሚል ሰው አይኖርም እና ለወር አበባ ደግሞ እንዲሁ በሻይ መልክ አፍልቶ መጠጣት በጣም ሀሪፍ ነው፣ በጣም ማለት ነው። ሌላው ነገር ደግሞ ለጸጉር ለጸጉር አብሽ ተቀቅሎ፣ ለምሳሌ የተቀቀለውን አብሽ በከላጥ በመፍጨት ልክ እንደሞዝ። ወይም እንደ ሄና ለፀጉር ትሪትመንት በጣም ያገለግላል። በጣም ማለት ነው። ወይም ደግሞ አብሹን በመፍጨት ደረቁን አብሽ ከሌሎች ግብዓቶች ጋር በማድረግ በዘይት ብቻ እኔ ባለፈው አዘጋጅቻለሁ። እንሻአላህ ቢዝኒላህ ደግሞ ሲያልቅብኝ አዘጋጃለሁ። ከሮዝመሪ ጋር፣ ከቁርንፉድ ጋር አድርጋችሁ ለፀጉር ዘይት ማዘጋጀት ይሆናል። በአጭሩ አብሽ ዘርፈ ብዙ ጥቅሞች አሉት፣ ሞክሩት። ውድ ቤት ሰዎች ትወዱታ አላችሁ። በተለይ ሀገራችን ደግሞ ይጠቀሙበታል ማለት ነው እና እንዳልኳችሁ ለውፍረት እኔ ሞክሬያለሁ። ለመወፈር ፈልጌ እውነት ለመናገር ወላሂ እኔ እንጃ። ያው አሁን ባይሆንም በጣም ቆይቷል፣ ረጅም ዓመት ሆኖታል እና በጣም ለውጥ ያየሁበት ሰውነቴን ብርሌ ያስመሰለኝ ያወፈረኝ። እና መወፈር የምትፈልጉ ሰዎች እንደዛ አድርጋችሁ ተጠቀሙት። መቅጠን የምትፈልጉ ደግሞ ልክ በሻይ መልክ አፍልታችሁ ብትጠጡት በጣም ሀሪፍ ነው። የሻይ መልክ ተሰርቶ የሚጠጣው እሱ ይሸታል። ሰርሃ ሀቂቃ ማለት ነው። ወላኪን ይሄ ተሰፍስፎ የሚጠጣው ውሃውን አፍሰሰን የምንጠቀመው ምንም አይነት ሽታ የለውም። ምንም አይነት መወፈር ለሚፈልግ ሰው እንደዛ አድርጎ መጠቀም ይችላል። ውድ ቤት ሰዎች ስለ አብሽ ይህን ያልኩ ይሄን ያህል ካልኩኝ ይበቃኛል፣ ሪከርድም እንዳይረዝም፣ በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዘት ትርፍ ይበልልኝ። ውድ ሀገሬ፣ ልጆች ወጥተው ከመቅረት ፈጣሪ ይጠብቃችሁ፣ ይጠብቀን፣ ሀገራችንን ሰላም አድርጎልን በሰላም ወደ ሀገራችን እንግባ።